ወደ ቀጣይ ዜና አልፋለሁ። ኢትዮጲስ በጮራ ለህፃናትና ቤተሰብ ልማት ድርጅት ተገኝታ ነበር። በዚያም ከልጆች ጋር አዝናኝና የረሰ ጊዜያቶችን አሳልፋ ተመልሳለች። ዝግጅቱ ምን ይመስላል የሚለውን ባልደረባችን አንድነት ታቀርብልናለች፣ እንከታተላት። አመሰግናለሁ። አመሰግናለሁ ጀቱ ልጆች እናንተ መልካም ያደረጉላችሁን ሰዎች አመስግናችሁ ታውቃላችሁ? ይህን ታደርጋላችሁ ብዬ አስባለሁ። ማመስገን ደስ ይላል። እነዚህ ህፃናት ዛሬ የተገናኙት ለማመስገን ነው። በጮራ ለህፃናትና ቤተሰብ ልማት ታቅፈው የተለያዩ አገልግሎቶችን የሚያገኙና የተደገፉ ናቸው። በዕለቱ ታዲያ ኢትዮጲስ በዚህ የምስጋና ፕሮግራም በመገኘቷ እ እጅግ ደስ አላት። ትምህርታችሁን ያለ ችግር እንድትማሩ ላደረጉላችሁ ቤተሰቦችና ግለሰቦች እኔም አመሰግናለሁ አለቻቸው። ታዲያ በዕለቱ ይህን የምስጋና ቀን ፕሮግራም ምክንያት በማድረግ የተለያዩ አስተማሪና አዝናኝ ፕሮግራሞች ቀርበዋል።

ማመስገን መልካም እንደሆነ የሚያሳይ ነበር። ሰርከስ ውዝዋዜዎችም ነበሩ። ታዲያ ኢትዮጲስ በዕለቱ እነዚህን አመስጋኝ ህፃናት ለማዝናናት በመምጣቷ እጅግ ደስ አላል። ጮራ ለህፃናትና ቤተሰብ የእናንተን እድገት እንዳይቋረጥ፣ የእናንተ ድጋፍ እንዳይቋረጥ ከፍተኛ ጥረት እያደረገ ነውና አንድ ጊዜ ባካችሁን ለቻይል ፈንድ ኢትዮጵያ ከዛም ባሻገር የሚመጣውን ድጋፍ በአግባቡ ሳይባክን ለሚገባው ተግባር እያዋሉ ላሉ የጮራ ለህፃናትና ቤተሰብ ልማት ሰራተኞች እንደዚሁም ለድርጅቱ በከምንም በላይ ደግሞ በጎ ፈቃደኞች እና ቤተሰቦች አንድ ጊዜ ይባካችሁን። በዚህም አማካኝነት ግለሰቦች ኢትዮጵያን ድርጅቶች ልጆችን ስፖንሰር በማድረግ አሁን ከውጭ ነው። እያንዳንዱ ልጅ የራሱ ስፖንሰር አለው አይደለም። አሁን ግን ከዚህ በኋላ ባለው በተቻለ መጠን አቅም በመፈቀደ መጠን ኢትዮጵያውያን ስፖንሰሮች ልጆችን ማሳደግ የሚችሉበትን ሁኔታ ለመፍጠር ጥረት ላይ ነን። አንድ ሁለተኛ ደግሞ በቴሌብር የገቢ ማሰባሰቢያ አፕሊኬሽን አማካኝነት ጮራ ለህፃናት እና ቤተሰብ ልማት ገንዘብ ማሰባሰብ ጀምሯል። ይህንንም ማለት አሁን በአነስተኛ ሁኔታ ነው የጀመረው። ማስታወቂያዎችን በመስራት የተለያዩ ዘመቻዎችን በማካሄድ በከፍተኛ ሁኔታ ገቢ በማሰባሰብ ዘለቄታዊ የሆነ ኢትዮጵያዊ ድጋፍ ማድረግ የምንችልበትን ልጆቻችንን በራሳችን አገም በአገር ሰው አቅም ማሳደግ የምንችልበት ሁኔታ ለመፍጠር በአገር ውስጥም በውጭ አገርም እንደዚሁ የቴሌብር አፕሊኬሽን ጀምረናል እና እዛ ላይ የምትመለከቱን ሁሉ ድጋፍ እንድታደርጉልን በዚህ አጋጣሚ ጥሪ እናቀርባለን። በንግግራቸው አክለው አቶ ሲሳይም አገር ውስጥ ያሉ ድጋፍ ቢያደርጉልን ተጨማሪ በርካታ ሕጻናትን መደገፍና ማገዝ እንችላለን ብለዋል። የራሳችንን ልጆች እራሳችን መደገፍና ማገዝ ብንችል ደግሞ እንዴት መልካም ነው። እኛ በዚህ በጎ አላማ ላይ ተሳታፊ በመሆናችን እጅግ ደስ ብሎናል።

ከዛሬ ያስኳቸው ዜናዎች እነዚህ ነበሩ። ሳምንት በሌሎች ዜናዎች እስከምንገናኝ ድረስ እስከ ሳምንት መልካም ሳምንት።